ገዘብ፣ ያ ሙቀት ነው። ተነሽና ቡና ምን? ራሴን አሞኛል፣ ጭንቅላቴ ቀፍ ሆኗል፣ ባዶ ሆኗል። ብርድ መቶኛል። ቡና አፍሉልኝ ን አይደል? ትንሽ እንደው ፈታ እንበል ብዬሽ እንጂ ልልክ ነበር። ምንድን ነው

ስኳር እኮ የለውም። ምን እናድርገው? ቀዝቃዛ በዛ ላይ ስኳር የለውም። ምን እናድርገው? እንሳጠብበት ሌላ ጋር ማለት ነው።